ወገኖቻችን ይህን ቪዲዮ ሼር አድርጉላችሁ። ምክንያቱም ብዙ ጊዜ ይጠይቁናል። ኢየሱስ ክርስቶስ አምላክ አይደለም እና አምላክ አይደለ ብሎ ያምናሉ ና አምላክ፣ ወገናችንዬ እኛ ሳንሆን እንደዛ ያልነው እግዚአብሔር ኢየሱስና ሐዋርያት ናቸው። እግዚአብሔር ባህሪያዊ ብሎታል። ኢየሱስ ሰው ነኝ ብሏል። ሐዋርያት ደግሞ መምህራችን ብለውታል። ከሐዋርያት መረጃ ላሳይሽ። ሐዋርያው ያዕቆብ በመልእክቱ አምልኮ ለእግዚአብሔር አብ ሲል ለኢየሱስ ክርስቶስ አምልኮ እውቅና አልሰጠም። ሐዋርያው ጴጥሮስ በመልእክቱ ከእግዚአብሔር አብ ሲል እግዚአብሔርነትን ለኢየሱስ እውቅና አልሰጠም ሐዋርያው ጳውሎስ ለመንፈሳዊ ልጅ ለጢሞቴዎስ በላከለት ደብዳቤ ላይ ኢየሱስ ሰው ነው ካለ በኋላ የሐዋርያ ስራ ምዕራፍ 14 ቁጥር 15 ላይ ምድርና ሰማይንና በምድርና በሰማይ መካከል ያለውን የፈጠረ እግዚአብሔር ነው ብሏል ስለዚህ ኢየሱስና እግዚአብሔር የተለያዩ እንደሆኑ እግዚአብሔር ፈጣሪ እንደሆነ ምድርና ሰማይንና በውስጡ ያለውን ሁሉ እንደፈጠረ ኢየሱስ ደግሞ ሰው እንደሆነ አስተምሯል ሐዋርያው ጳውሎስ ለሮሜ ሰዎች በላክላቸው ደብዳቤ ምዕራፍ 1 ቁጥር 8 ላይ እንደዚህ ይላል። ጳውሎስ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ስለዚህ እኛ ሙስሊሞች ሳንሆን ኢየሱስ እግዚአብሔር አይደለም፣ ፈጣሪ አይደለም፣ አልተመለከም፣ አምልኮ አይገባውም ያልነው እግዚአብሔር ራሱ፣ ኢየሱስ፣ ሐዋርያት ናቸው ያላ ሰላም በእነሱ ላይ ይሁንና በመሆኑም ወገናችንዬ በስሙ የማትምይበትን ሰው አምላክ አድርገሽ አትያዢ። ዘዳግም አስር ሃያ ላይ እግዚአብሔርን ፍሩ እግዚአብሔርን አምልኩ በስሙም ማሉ ይላል። አንቺ በኢየሱስ ትሚያለሽ። በኢየሱስ መማል ስህተት ነው። ኢየሱስ ፍጡር ነው። የሰው ልጅ መማል ያለበት በፈጠረው በፈጣሪው ነው። ስለዚህ አንቺ ኢየሱስ አምላክ ነው አምላክ ነው ካለሽ አምላክ ከሆነ አምልኮ ስርዓት ሊቀርብለት ይገባል። መጽሐፍ ቅዱስ ላይ ለኢየሱስ አንዳች አምልኮ ስርዓት አልቀረበለትም መስዋዕት፣ መዝሙር፣ ውዳሴ፣ ምስጋና፣ አምልኮ አልቀረበለትም። አሁን ጳውሎስ መሥዋዕት አቅርቧል። ወደ እግዚአብሔር ጸሊዋል። እግዚአብሔር ነው ማመልከው ብሏል። እግዚአብሔርን አመስግኗል። ነገር ግን ለኢየሱስ መስዋዕት ሲያቀርብ ኢየሱስን ሲያመሰግን ለኢየሱስ ሲዘምር አይታይም። ሐዋርያት በሙሉ ለኢየሱስ መሥዋዕት አላቀረቡም፣ አልዘመሩለትም፣ አላወደሱትም። ይሄን ይመስላል። ተከብተናል። ስለዚህ የአምልኮ ስርዓት የማይቀርብለት ደግሞ አምላክ አይባልም። በመጨረሻ የማስተላልፍልሽ መልእክት ቢኖር እየወጣሽ በደረቁ ኢየሱስ አምላክ ነው አምላክ ነው ከምትይን ለአምላክ የሚቀርቡ የአምልኮ መስፈርቶች ምን ምን እንደሆኑ እወቂ። ሲቀጥልም ለኢየሱስ የቀረቡ የአምልኮ መስፈርቶች ምን ምን እንደሆኑ እያጣቀሽ በመረጃ አሳይን። በደረቁ ይደብራል። በሚያሳዝን መልኩ ክርስቲያን ወገኖቻችን አምላክ አምላክ ይላሉ እንጂ ለአምላክ የሚቀርብ የአምልኮ መስፈርት ምን እንደሆነ አያውቁም እስከዛሬ። ለማንኛውም የአምልኮ መስፈርቶች፣ አምላክ ጸሎቴን ሰማኝ ጸሎት የሚሰማ መሆን አለበት። አምላክ መሥዋዕት የሚቀበል መሆን አለበት። የሚዘመርለት የሚወደስለት የሚምር መሆን አለበት። መጽሐፍ ቅዱስ ላይ እግዚአብሔር ማረን ተብሏል። እግዚአብሔር ዘምሩ ተብሏል። እግዚአብሔር እናውድስ ተብሏል። እግዚአብሔር ዘምሩ ተብሏል። እግዚአብሔር ጸሎቴን ሰማኝ ተብሏል። እግዚአብሔር መስዋዕት አቅርቡልኝ፣ ከኔ ውጭ መስዋዕት የሚያቀርብን አጥፉ ብሏል። ይሄ ሁሉ ደግሞ ለኢየሱስ አልሆነም። ይሄ ሁሉ ለኢየሱስ ካልሆነ፣ ስለዚህ እያዘንሽን ቢሆን ኢየሱስ ክርስቶስን ወንድሜ ብለሽ ተቀበይ። ለትንሽ ነው የታረፍኩት ቢያንስ እንትን ሳትላቱ ሰደኝ ብዬ ነው። እና ለዚህ ስለበቃው ደስ ይላል። እና ትምህርት ክም- እንደዛ ወጥሬ ጠይቄም ያው አላሳፈርኩም አለው። እና እንቀጥል እሺ። በቃ እኔ የምለውን ያል ያለሽ በላይ ትልቅ ደስታ ነው ዛሬ እሺ። እኔ የምለውን ተከትለሽኝ በይ እሺ። እሺ፣ ሰማሽኝ?

አልተሰማኝም። የመጨረሻው ምን አልከኝ? ወረሱሉሁ ወረሱሉሁ ወረሱሉሁ ወረሱሉሁ ማሻአላህ። እሺ። ካላህ ውጭ ካላህ ውጭ በእውነት የሚገዙት በእውነት የሚገዙት አምላክ እንደሌለ አምላክ እንደሌለ በልቤ አምኜ በልቤ አምኜ በአፌ እመሰክራለሁ በአፌ እመሰክራለሁ ነብዩ መሐመድም ነብዩ መሐመድም የአላህ መልእክተኛና የአላህ መልእክተኛና ባሪያው መሆናቸውን ባሪያ መሆናቸውን።

ከብዙ ጥያቄዎች በኋላ ያቄዎች ዛሬ እስልምናን አላህ ስለሰጠሽ والله ደስ ብሎኛል አልহামዱሊላህ ነብያችን ሰለላሁ ዐለይሂ ወሰለም ምናሉ እንግዲህ አንድ ሰው ወደ እስልምና ሲገባ እንኳን አላህ ከጀሃነም ሰጣሽ ነጻ ወጣሽ ይሉ ነበር ያው ነጻ ወጣችሁ ይሉ ነበር እንኳን አላህ ከጀሃነም ሰጣሽ ነጻ ወጣሽ አላህ እንኳንም መንገዱን መራሽ አልহামዱሊላህ አራሽ እና ከዚህ በፊት የነበረው ወንጀሎች በአጠቃላይ ዛሬ በዜሮ ተባዝተዋል። አልሐምዱሊላህ ምንም አይነት ወንጀል የለብሽም። ሙሉ በሙሉ ብቸኝነት የመገዛት መጠየቅ እሱን ብቻ ነው። ወነሐኑ አቅረቡ ኢለይህ ሚን ሀብሊል ወሪድ ተብሏል። ከደም ስርህ የበለጠ እኔ ቀርባሀለሁ ብሏል አላህ። በቃ እሱን ነው በቃ በብቸኝነት የምንገዛው የምናመልከው። ኢነ ሰላቲ ወኑሱኪ ወመህያይ ወመማቲ ሊላሂ ረቢል ዓለሚን ኢነ ሰላቴም ስግደቴም፣ ተመልከቱ ስግደቴም፣ እንደገና ደግሞ አምልኮ ማለት እርዴም፣ ህይወቴም፣ ሞቴም ለማ ሊላሂ ለአላህ ረቡል ዓለሚን ለአለማቱ ጌታ ለሆኖ ለሆነ ለአንዱ አላህ ብቻ ከዚህ ውጭ የለም ማለት ነው። ስለዚህ ፋንዬ፣ እንኳን ደስ አለሽ። በጣም ደስ ብሎኛል፣ ወላሂ በጣም ደስ ብሎኛል። እስኪ ስም ትፈልጊያለሽ? ስም እንዲቀየረለሽ ኦኬ፣ ቀይሩልኝ ማለት ግዴታ ነው መቀየር? አይ ስምሽ ብቻ ጥሩ ይሁን። ስምሽ ፋኒ ነው ፍቅለኛ ስምሽ ስምሽ ፋኒ ነው። አዎ ፋኑስ፣ ችግር የለውም። አይ ቀየር ካልሽም በዚህ መቀጠል ይችላል። ይቀየር ካልሽም ኖርማል ነው። እኔ ላውጣልሽ እኔ ላውጣልሽ እኔ ላውጣልሽ። እኔ ወላሂ የማወጣልሽ መርየም በጣም የምወደው ሰው ነው፣ እና መርየምን አወጣልሽ። መርየም እሺ ተቀብዬለሁ። ማሻአላህ እሺ።